እንትን የሚበረከትላቸው ማለት ነው። እንዲሁም ሌሎችም እንደዚህ ትልልቅ ካፓኒ ያላቸው እንደዚህ ለነዚህ ልጆች ማበራታታት አለባቸው ማለት ነው። እነዚህ ለራሳቸው አይደለም እየተሯሯጡ ያሉት ለሰው ነው። የሰውንም ባለ ብዙ ሰዎች እያበሱ ነው። ሰው ለነሱ ደግሞ የሆነ የልፋታቸውን እንትን ማግኘት አለባቸው ማለት ነው። ይሄ ሲያንስህ ነው። ጀግናው ወንድማችን ልዑልም ሆነ ዘላለምም ለሁላችሁም ከዚህ በላይ ምንድን ነው ቢሰጣችሁ ራሱ ሲያንስ ነው። ከምትሰሩት ስራ የእናንተ ይሄ ሱጠታ ምንም ማለት አይደለም። ከዚህ በላይ ገና ብዙ ነገር ትጠብቃ እንጠብቃለን ከእናንተ ለብዙ ወንድሞቻችን ስራም እየፈጠራችሁ ወደዚህ አይነት እንዴት አይነት ስራ መስራት እንዳለባችሁ ለወገኖቻችን እምባ ስለምታብሱ ከተበዳይ ቆም ጎን ቆማችሁ ራሳችሁን መሳወት ለምታደርጉ ሁሉም የእውነት ምስጋና ይገባችኋል። ለእናንተ ከእግዚአብሔር በታች ደግሞ የሰውም ምርቃት እናንተን እንድትበረቱ እና ምንም ነገር እንዳይደርስባችሁ እንግዲህ እናንተም ጸሎት ለምታደርጉ፣ ኮሜንት ለምትጽፉም ሰዎች የእውነት ብር ከመስጠት ቤት ከመስጠት ምንም አይተናነስም። የእናንተ ኮሜንት የምትጽፉ የምትመርቁ ሰዎች ማለት ነው፣ ጸሎት የምታደረጉ ሁላችሁም ለእናንተም ምስጋና ይግባችሁ። ያው እንግዲህ መልካም የሰራ ሰው በየሄደበት ምንድን ነው የሚባለው ፍሬ ያፈራል እና ይሄ ወንድማችን ልኡልም ሆነ ዘላለምም እንግዲህ በምትሄዱበት ክፉውን ነገር አይንካችሁ በምትሄዱበት ሁሉ ሰላማችሁ ብዝት ይበል፣ ክፉ ነገር ያርቅላችሁ። ገና ከዚህ በላይ ከእናንተ ብዙ እንጠብቃለን። ለብዙ አራያ የምትሆኑ ናችሁ። በተለይ አሁን ለሚመጣ ትውልድ የእናንተን እያየ እንግዲህ መማር ካለበት ይማራል። ሰው አንዳንድ ጊዜ በጣም ብዙ ጊዜ ሰው ነግራችሁት ነግራችሁት እንትን አይልም፣ ግን ሞር ደግሞ የእናንተን የሚያይ ሰው ደግሞ ወደ ራሱ እንዲመለስ እና ቀልብ እንዲገዛ ይህ ገንዘብ የሚያሳድዱ ሰዎች በተለይ በደንብ እንዲማሩ የሚያደርግ ይመስለኛል። ብዙ እንግዲህ በመስፍን ዙሪያ ስታወሩ ብዙ ተወርቶ የማያልቅ ነገር አለው። ብዙ ሰው አበላሽቶ ነው የሄደው መስፍን። መሞቱ ለማይቀር ነገር ከራሱ ከቤተሰቦቹ ምንም ጥሩ ነገር ትቶላቸው እንዳልሄደ እንግዲህ እያያችሁ ነው። ሌላው በእሱ ዙሪያ ደግሞ በጣም ብዙ ሰዎች፣ እስር ቤት ያሉ ሰዎች አሉ። እነሱ ሰዎች አሁን ማን ነው የሚጠይቃቸው መስፍን ሞተዋል? ብዙ ነገር እነሱም ለብር ብለው የገቡ ሰዎች ናቸው። ሁሉም የቅጣታቸው ማግኘት አለበት። አሁን ይህንን ቪዲዮ እያየ አሁን ለእንትን ለሚሉ ሰዎች፣ እንደዚህ ገንዘብ ለሚያሳድዱ ሰዎች ሰው ነገረው አይማርም፣ እያየ ራሱ ቪዲዮውን መልሶ ይገባበታል። በቃ ምክንያቱም ብር ያሳስትሻል እና እንግዲህ ልቦና ይስጣችሁ። ልዑልና ዘላለምም ክፉን ነገር ያርቅላችሁ። ከዚህ በላይ ይገባችኋል። ለእናንተ እንደውም መንግስት ራሱ መሸለም አለበት፣ ለእናንተ ጀግናዎች እንደናንተ አይነት ጀግና ለበልባል እስካሁን ድረስ በጣም ብዙ ሚዲያዎች እኔ እከታተላለሁ፣ የእነዚህ ደግሞ በጣም ለየት ይላል። በቃ የእውነት ማጋነን ምናምን አይደለም። በቃ ራሳቸውን እንደምንም እንትን አይሉ ለሰው የሚሞቱ ልባቸው በቃ ልብ ደንዳ እና ሙሉ እንትን ነው ያላቸው። ለምንም ነገር እንትን እንደማይሉ እያያቸው ነው። እንግዲህ ለብር ብለው ወይ ለእንትን ብለው እስከ አስር ሚሊዮን እኮ አቅርቦላቸው ነበር፣ እነ ዘላለም እነ ልኡል መስፍን የተባለው ሰውዬ። ግን እነሱ ግን ስለ ብር፣ ስለ እንትን፣ ስለ ቤት ምንም የሚያሳስባቸው ነገር የሚያሳስባቸው ነገር አንድና አንድ ነው። የሰውን ሰላም ብቻ የሚፈልጉ ናቸው። የሰው ሰላም እንደምትጨነቁ የናንተንም እግዚአብሔር ይጠብቃችሁ፣ ክፉ ነገር ያርቅላችሁ። ከዚህ በላይ ገና ብዙ እንጠብቃለን። ያው እንግዲህ እኛ ደግሞ በምንችለው ስትገቡ ሰብስክራይብ እያረጋችሁ እና ሰብስክራይብም ትልቅ ሱጠታ ነው። ሰብስክራይብ እያረጋችሁ ላይክ ቪዲዮ እያረጋችሁ ከዚህ በላይም ስጦታ የለም። የግዴታ ቤት መስጠት ወይ መኪና መስጠት የለባችሁም። ላይክ እና ሸር እራሱ ትልቅ ነገር ነው እያደረጋችሁ ለምታበረታቱም ሰዎችም እናንተም ክብር ይገባችኋል። በጸሎትም በምንም፣ በሁሉም ነገር የምታግዙ ሰዎችም በጣም በጣም የእውነት ቃል የለኝም። እናንተ ሲጠፉ ተጨንቃችሁ፣ ሲታመሙ ተጨንቃችሁ። ከዚህ በላይ ምንም እንትን የለም። የእናንተም ሰላም ይብዛላችሁ። እና ጥሩ የሰራ ሰው ሁል ጊዜም ያው መጨረሻው እንግዲህ ይሄ ነው። ከዚህ በላይ ገና ብዙ ነገር ትንጠብቃለን። ለእናንተ አይደለም ይሄ ቤት ትንሿ ነገር ይቅርና፣ ከዚህ በላይ መሰጠት መሸለም ያለባችሁ ልጆች ናችሁ። በጣም ለፍታችኋል። ከከተማ እስከ ገጠር ድረስ እየሄዳችሁ እንቅልፋችሁን ሁሉ ነገራችሁ መስዋዕት አድርጋችሁ ለፍታችሁ ደክማችሁ ነው እዚህ ጋር ፍሬ ያፈራችሁትና ይሄ ቤት ስለተሰጠህ አመሰግናለሁ። ያው ለዲኤምሲ ከነገራችን ላይ ዲኤምሲ እስካሁን ድረስ እንደምታይ ነው። እነሱም ሁሉም ነገር ሲመጣ ሁሉም ነገር ሚዲያ ላይ ስለሚለቁት የምታዩት ናቸው። ባለፈውም የሆነ እንትን ብለውላችኋል ለራሳችሁ ለዩቲዩባቸውም አሁንም ደግሞ ለሚሰሩበት እና ከዚህ በላይ የእውነት ደስታ የለም። እነ ዲሚሲ ትልቅ ካፓን ነው። እንግዲህ ኢትዮጵያ ውስጥ በጣም ብዙዎች አሉ። እንደዚህ ልክ እንደዚህ እያዩ ሉልና ዘላለምን መሸለም የሚገባቸው ሰዎች ናቸው። ከሰሩት ስራ ለብዙዎች አራይ የሚሆኑ ወንድሞቻችን ናቸው። ማበረታታት አለብን። እኛ እኮን ባንቺ ለራሱ ብር ወይ ቤት ወይ ምን ባንሰጥ ተመልካቹ ራሱ ሰብስክራይብ ማድረግ ራሱ ትልቅ ነገር ነው። ላይክ ማድረግ ትልቅ ነገር ነው። ሰብስክራይብ ምንድን ነው፣ ሼር ማድረግ ይሄ ራሱ አንድ ትልቅ እንትን ነው። እና እኛ ላይክ ሼር በምናደርገው ነው እነሱ ሰው በጣም ብዙ እይታም እንዲያመጣላቸው የምናደርገው አሁን እኛ በዚህ ቪዲዮ ስንሰራ የእነሱን ትንሽ አምጥተን ሼር አድርገን ላቸው በእነሱ እንትን ስንሰራ ለእነሱ ጥቅም አለው። አንዳንዶች ምን አገባችሁ በእነሱ ምናምን ትላላችሁ፣ ግን ስለማታውቁ ነው እንጂ እነሱም ብዙ ጊዜ ሼር አድርጉ ይላሉ። አይደለም የእነሱን ቪዲዮ ሼር አድርጉልን ምና እንደዚህ ላይክ አድርጉ ይላሉ። ልክ እኛውን በዚህ በእነሱ እንትን እያመጣን የእነሱን ታሪክ ስናወራላቸው ከዚህ እያዩ ደግሞ ዋናው ቻናል አላቸው። የነልውንን ገብተው ሰብስክራይብ የሚያደርጉ የሚያዩ የሚከታተሉ ሰው ይበዛል። ሰው እንደዛ ነው እንጂ ለእንትን አይደለም ማለት ነው። ስትገቡ ላይክ እያረጋችሁ፣ እንደውም እነሱ በጣም ቆይተዋል ሰብስክራይብ ራሱ። እንደ በፊቱ አይደለም ሰብስክራይብ አድርጓቸው ስትገቡ ሉልም ሆነ ዘላለምን ማለት ነው እና ጀግኖቻችሁ እንግዲህ ከዚህ በላይ ገና ገና ብዙ ታሪክ ትሰራላችሁ። ብዙ አራያ ያላችሁ ወጣቶችን ለራሳቸው አልፎ ለሰው የሚረዱ ልክ እናንተ ከእናንተ ጋር የዋለ ሰው ከእናንተ ጋር የበላ ያደረ ሰው የእውነት ነው የምላችሁ የእናንተን እንትን ነው የሚከተለው። ብዙዎች በነዘላለም በነሉል አይታችሁ ምሳሌ እነ ቴድሮስን መጥራት ትችላላችሁ። ከማን የወጡት ከነ የነስራይን ወይም ልኡል፣ ከእሱ ጋር ያሳ እንትን ሲሉ የነበሩ ናቸው። አሁን እነሱም የሚሰሩት ስራ በጣም እውነት ያው፣ ከጀግና ጋ የዋለ ጀግና ነው። ሁልጊዜም ሰላማችሁ ይብዘን። እኔ ቃል የለኝም ዛሬ በጣም ደስ ብሎኛል፣ ቤትም ስለተሸለመ ልኡላችን ከዚህ በላይ ገና ብዙ ብዙ ብዙ ነገር መሸለም አለባችሁ። ይሄ ሲያንስ ነው። ይሄ በጣም ትንሿ ገና ጅማሬ ናት። ይቺ ከዚህ በላይ ገና ብዙ ነገር እንጠብቃለን ከእናንተ ብቻ ባላችሁበት ሰላማችሁ ይብዛ። አሁን ትንሽ የመስፍን ነገር እረፍ ብላችሁ አሁ ትንሽ እረፍት ያስፈልጋችኋል። የውነት ደክማችኋል። ከገጠር እስከ ከተማ ብዙ ነገር እንትን ብላችኋል። እሱ አሁን ማረፍ አለባችሁ። ብዙም ያው ሰው የለመደ ሰው ስትጠፉ አንዳንድ ጊዜ ሲጠፉ ምን ሆኑ እንደዚህ ሆነው ምናምን እንላለን፣ ቅርቅር ይላል። ግን እነሱ ደግሞ እንደምታያቸው እረፍት ያስፈልጋቸዋል። ብዙ ደክመዋል፣ ብዙ ለፍተዋል። እና ይሄ ትንሹ ነው። እንግዲህ ከዚህ በላይ በጣም ብዙ ነገር እንጠብቃለን ከእናንተ ሽልማትም እንደቀጠለን ትልቅ እንትኖች ረውም ከዚህ በላይ ቢሸልሟቸው የእውነት ልዑልን እና ዘላለምን ሁለቱንም ቢሸለሙ እውነት በጣም ደስተኛ ነኝ። እንግዲህ አንድ ቀን እንትን ባለ ሰዓት ይሸለማሉ ብዬ ተስፋ አደርጋለሁ። ይገባቸዋል፣ ለፍተዋል፣ ደክመዋል። የእውነት እስከ ገጠር ከተማ እያሉ እንቅልፍ አጥተው በጣም ብዙ የደከሙ ወንድሞቻችን ናቸው። ከዚህ በላይ ይገባቸዋል። ባላችሁበት ሰላም ብዙት ትርፍ ይበልልን። ልክ ለሰው እንደምትጨነቁ ሁሉ ለእናንተ ደግሞ የሚጨነቅላችሁ የሚያስብላችሁ እግዚአብሔር ፈጣሪ ይስጣችሁ። ባላችሁበት ክፉን ነገር ያርቅላችሁ። ገና ብዙ ነገር ብዙ ይህንን ቪዲዮ እያየ ትውልድ እንግዲህ ከዚህ ካልተማረ፣ አሁንም ልክ መስፍን አዘጋጅቷቸው የነበሩ ሰዎች በብር እየተታለሉ ወንጀል የሰሩ ሰዎች መጨረሻቸውን እንግዲህ እያያችሁ ነው። ማንም ጥያቄ የላቸውም። ሁሉም በእያንዳንዱ እስር ቤት ነው ያሉት። ሰው አሁን ይህንን እያዩ ብዙ ሰው ካልተማረ እንግዲህ ከድንጋይ ላይ ምንድን ነው ውኃን እንደማፍሰስ ነው። መማር ያለበት ማየት ያለበት ማየት ማመን ነው። እንግዲህ ብዙ ገና ብዙ ታሪክ ትሰራላችሁ ጀግኖቻችን። እኛም ከዚህ በላይ ብዙ ነገር እንጠብቃለን ከእናንተ ክፉን ነገር እያረቀላችሁ በያላችሁበት ሰላም ፍቅራችሁ ብዙ ይበል። ሁለታችሁ የእውነት ሁልጊዜም ደስተኛ እንድትሆኑ ምኞቴ ነው። ብቻ ሰላማችሁ ይብዛ። እውነት ደስ ብሎኛል። ለማንኛውም ጋይዝ የዛሬው ቪዲዮ ስናበረ ከተመቻችሁ፣ ቪዲዮ ላይክ እያደረጋችሁ ቪዲዮን ጀምሩ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገነ ድረስ ደህና ሰንብቱ። በያላችሁበት ሰላም ፍቅር ተመኘውላችሁ። ሁላችሁም ላይክ ያደረጋችሁ ለልዑል እንግዲህ ልዑልና እና ዘላለምን የምትወዱ ደግሞ ይገባችኋል። ከዚህ በላይ ያላችሁ ቪዲዮውን ላይክ ያረጋችሁ፣ ኮሜንት ጻፉላችሁ። እንወዳችኋለን እና ከብራችኋለን። ሰላም ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገነ ድረስ ባይ ባይ።